ትንሹ ግን ትልቁ ሐሳብ በ1930ዎቹ የሰው ልጅ መጨረሻ በዳይኖሰሮች ጸሎት ይጠናቀቅ ይሆን ብሎ ጠይቆ ነበር የሃንጋሪው ተወላጅ ደራሲ አርተር ኮስለር። ኢንዱስትሪ ያለው አውሮፓ በሰዎችና በዓለም ላይ ውድመት ልታመጣ እየተንደረደረች ያለችበትን አውዳሚ ጎዳና ተመልክቶ ነበር እንዲያ ያለው ጆርጅ ኦርዌል፣ ኤርነስት ሄሚንግዌይ፣ ኢቫን ብሎች ወይም ዣን ደብሎችና በርናንድሾ ሌሎችም ነበሩ። ሚሊዮኖች የሚያልቁበትና ዓለም በሥልጣኔ የሚጠፋፉበት የዓለም ጦርነት ከነቀንዶ የታያቸው አርተር ኮስለር የሰው ልጆች መጨረሻ የዳይኖሰሮች ጸሎት ይመስለኛል ሲል እማለቱ ነበር። የዳይኖሰሮች ጸሎትስ ምን ነበር? አምላክ ሆይ ጊዜ ስጠን፣ ትንሽ ጊዜ ብቻ ስጠን የሚል ነበር። ዳይኖሰሮች ከመጥፋታቸው በፊት ደጋግሞ ያሰሙት ጸሎት ግን ዘግይተው ነበርና ከምድረ ገጽ ጠፉ። የዚህ መጽሐፍ ደራሲ ዳንኤል ኩዊን ደግሞ በዚህ በዓለም በታወቀ ኢሽማኤል የተሰኘ መጽሐፉ የሰው ልጅ እየሄደበት ያለው የቴክኖሎጂ ግስጋሴ፣ የኢንዱስትሪው፣ የኒኩሌሩ፣ የኬሚካሉ፣ የጥቂቶች መበልጸግና የብዙሃን ባርነት፣ የሰው ልጅ ጭካኔ ማየልና ሰብአዊ ርህራዬ ማጣት፣ የጦርነቶች አውዳሚነት፣ የተፈጥሮ መራቆት፣ የብርቅዬ ማዕድናትና የፍጥረተ ዝርያዎች መመናመን የኦዞን መሸርሸር የካንሰሮች መበራከትና ሌሎችም ከሰው ልጆች ስልጣኔ ጋር ተያይዞ የመጡ መቅሰፍቶችን ይደማምርና የሰው ልጅ መጨረሻ ያንን ከ19ኛ ፎቅ ላይ የዘለለውን ሰውዬ ይመስለኛል ይላል። ከ19ኛ ፎቅ ላይ የዘለለው ሰውዬ መብረር እችላለሁ ብሎ ነበር። የመሬት ስበት የተፈጥሮ ወግ በእሱ ላይ የሚሠራ አልመሰለውም። ተወራርዶ ነው የዘለለው እና ዳንኤል ኩን ስለ ሰውዬው ሲናገር ያ ሰውዬ ከ19ኛ ፎቅ ላይ ዘሎ በአየር ላይ ቁልቁል እየተምዘገዘገ አስረኛ ፎቅ ላይ ሲደርስ እስቲል እየወደቀ ሳይሆን እየበረረ መስሎት ነበር። እንዲያውም ይላል በአስረኛ ፎቅ መስኮት በኩል ለጨረፍታ ያየው የሳሎን ውስጥ የከፋይ አበባ በጣም መስጦት አየር ላይ ሆኖ እንደ ወፎች ከፋዩን አበባ በማየቱ የሰው ልጅ ሁሉ መሬት መሬት የሚለው በጣም ተሸውደዋል ይህን የመሰለ እይታ አምልጦታል እያለ እያሰበ በመብረር ችሎታው እየተደነቀ ነበር ይለናል። ወደ መሬት ሲቃረብ ራሱ በአየር ላይ እየተንሳፈፍኩ ነው ብሎ ነበር የሚያስበው እንጂ እየተከሰከሰ እንዳለ አልገባውም እና መሬቱ እየቀረበው ሲመጣ ምድር ወደ ላይ ከፍ ብላ እየተሳበች ወደ እሱ የመጣች እንጂ እሱ ወደ ምድሪቱ እየወረደ መሆኑን አልተረዳም። እየበረረ እንደሆነ እያሰበ ተፈጥፈጦ ሞተ። በዚች 270 ገጽ በማትሞላ አነስተኛ መጠን ያላት መጽሐፍ ውስጥ ዳንኤል ኩዊን ያልተነተነው የሰው ልጅ ጥልቅ ፍልስፍና የለም እያሉ አብዝተው ሲያደንቁት ሽልማቶችን ሲያዥጎደጉዱለት በ2018 ሲሞት ደግሞ እንደ ክፍለ ዘመኑ ታላቅ አሰላሳይ ደራሲ ቆጥረው አስተሳሰቦቹ ለኋለኛው በርካታ የድርሰትና የእውነተኛ መጽሐፎች መነሻ ሀሳብ እንደሆኑ እያነሱ ሲዘክሩት እጅግ ተደምሜ ነበር። ይህ ኢሽማኤል ከተጻፈ ወደ 35 ዓመት ሊጠጋው ጥቂት ነው የቀረው። የሚወዳደረው ግን ከጆርጅ ኦርዌል አኒማል ፋርም፣ ከአልደስ ሃስክሌይ ብሬቭ ደ ኒው ዎርልድ፣ ከሜር ሼሊ አይረሴ ፍራንከንስታይን መጽሐፍ ጋር ነው። ከኛ አገር በትንሽዬ ገጾች ብዙ ጥልቅ ሐሳቦች የሰፈረበት መጽሐፍ ጥራ ብባል የአምባሳደር ብርሃኑ ድንቄን አልቦ ዘመድን መጽሐፍ ነው የምጠቅሳት። ሌሎችም ይኖራሉ። አልቦ ዘመድ ግን የምትገርብ የመጽሐፍ ሉባንጃ የፍልስፍና ሙዳይ ነች። የዚህ ኢስማኤል ድርሰት ዋና ገጸ ባህሪ ስለ ሰው ልጅ ማኅበረሰብ አፈጣጠር፣ እውነትና ሰዋዊ ብለን ተቀብለናቸው ስለምንኖራቸው አፈታሪካዊ አመለካከቶቻችን፣ ስለ ሰው ልጅ ዕውቀቶች፣ ስለ ተፈጥሮ፣ ስለ ፈጣሪ፣ ስለ ዩኒቨርስ፣ ስለ ፊዚክስና ባዮሎጂ፣ ስለ ሕግ፣ ስለ ሁሉም የሰው ልጅ ረቂቅ ሕሳቢዎችና ፈጠራዎች የሚራቀቀው ሊቀሊቃውንቱ ገጸ ባህሪ። ዝንጀሮ ነው። በአጋጣሚ የአንደበት ጸጋ የተገለጸለት እና በአንድ በጎ አድራጊ ብቸኛ ሳይንቲስት በዙ በመካነ አራዊት መጠበቂያ ውስጥ እየጎበኘ እያለ ያገኘዋል እና ያለ ቃል ተአምር በሚባል ሁኔታ የአንጎል ኮኔክሽንና በአይን በመተያየት ብቻ ልብ ለልብ የሚያስቡትን ይግባባሉ። ከዚያ በብዙ ትግል ይህንን ጎሬላ ዝንጀሮ ከታሰረበትና ሰዎች እንደ አራዊት ቆጥሮ ከሚጎበኙበት ከዙ ሕይወቱን ነፃ ያወጣዋል። በርስቱ ላይ መኖሪያ ያበጅለትና ንባብ ያስጀምረዋል። ጎሪላው የቀረበለትን የሂሳብ ስሌት፣ ቋንቋ፣ ፍልስፍና፣ ቴዎሎጂ፣ አንትሮፖሎጂ፣ ባዮሎጂ፣ ፊዚክስ፣ ኢንጂነሪንግ፣ ሎው፣ ሚቶሎጂ፣ ምን አለፋ ይህን የመጽሐፍ ዐይነት ይከሰክሰው ገባ ከሳይንቲስት ጌታው ጋር አብሮ ረቂቅ ሐሳቦችን ከመጫዋወት አልፎ በማሰብ አቅሙን አስከነዳው ካለው ሀብት ብዙውን ንብረት ተናዞለት ፣ ነፃነቱ እንዳይነካ የሚል የአደራ ቃል አኑሮለት ጌታ ይሞታል። ለተወሰነ ጊዜ የጌታው ልጅና ሚስት ኑዛዜውን ካከበሩለት በኋላ በሂደት ተካሰው ግማሹን ሀብት ይቀሙታል። ጎሬላው ደግሞ ምርምሩን ቀጥሎ በሰው አምሳል ራሱን መግለጽና ከሀገር ሀገር ከሰው ጋር ተሳፍሮ የመጓዝ ጥበብን ይላበሳል። ግን በአስተሳሰቡ በጣም ስለመጠቀ ብቸኛ ሆነ፣ የሚያወራው ጠፋ። በኋላ አንድ ዩኒቨርሲቲ ጥናቱን የሚሰራው ወጣት ያገኘዋል። ይህ መጽሐፍ ከእሱ ጋር ስለ ሰው ልጆችና ስለዚች ዓለም ያወራው በቃለ ምልልስ ወይም ዳያሌክቲክ ነው። ልክ እንደነ ሶቅራጠስና ፕሌቶ መጽሐፎች አይነት ነው የተጻፈው። ጥያቄ መልስ፣ ደግሞ ሌላ ጥያቄ፣ ሌላ መልስ፣ ሌላ ተቃር ነው እንዲህ ቢሆንስ፣ ባይሆንስ፣ ሙሉ መጽሐፍ እንደ ውሃ ቀስ እያለ እያሳሳቀ እያስገረመ የሚወስድ ዳያሌክቲክስ ነው እና ጎሬላው እንደ ሰው ሆኖ ከሰው በልጦ የእኛን የሰው ልጆችን ነገር ቁልጭ አድርጎ ተቃርኗችንን ያሳየናል። ይሄ ዘመናዊ ብለን የያዝነው ላለፉት ዐሥር ሺህ ዓመታት አጠንክረን የቀጠልንበት እና ከሌሎች የምድሪቱ እንስሳት የለየን የሥልጣኔ መንገድ መጨረሻው በማይቀለበስ የሰው ልጅና የምድሪቱ ጥፋት እንደሚደመደብ ይነግረናል። እነ ሂትለር ቀላል ናቸው። ገና ምን አያችሁና እንጥፍጣፊውን ጥፋት ነው ያየ ነው። የሰው ልጅ አተሞችን በታትኖ ነው በሞለኪውሎች ምንነትና ባህሪ እየተራቀቀ፣ ግን እንዴት አብሮ በሰላምና በፍቅር መኖር እንደሚቻል እስከ ዛሬም አልደረሰበትም ቀመሩን እያለ ምጸታዊ እውነታ ላይ ይሳለቃል ይሄ ሊቀሊቃውንት ጎሪላ በሁለመናችን የገነባነውን አጥፊና አጠፋፊ አካሄድ ካላቆምን እንደ ዳይኖሰሮች ጊዜ እየተመኘን ጊዜ እየለመንን ከምድሪቱ ላይ እንጠፋለን፣ ይላል። በነገራችን ላይ ይህ እሽማኤል የተባለ ሊቀሊቃውንት ዝንጀሮ የሰው ልጅን የሚከፍለው ሲቪላይዝድ ቨርሰስ አንሲቪላይዝድ ብሎ አይደለም። ይህ የሰለጠነና ያልሰለጠነ የሚል አስያየም እውነታውን በትክክል አያሳይም ይላል። አሁን ሰለጠንን ብለው ራሳቸውን የሚቆጥሩትን ህዝቦች ቴከርስ፣ አሊያም ወሳጆች ነው የሚላቸው። የዛሬ 10 ሺህ ዓመት የመጣውን ከፍጡራን የመለየትና ተፈጥሮን የመበዝበዝ ዓለም የመንገስ ሕልምና ምኞት የተቀበሉት የቴክኖሎጂ ግስጋሴ ያዋጣናል ብለው የተከተሉትን ዩኒቨርሲቲ ከፍተው እስከ አሁን የኒውክሌርና የጄኔቲክ ምህንድስና ድረስ የሚመራመሩትን ጨረቃን የረገጡትን፣ ማርስን የገላመጡትን ነው። ቴከርስ ዓለም ነጣቂዎች የሚላቸው የቻሉትን ሁሉ ከምድሪቱ ግጠው በመጨረሻ የሚጠፋፉና የሚጠፉ ናቸው። ስልጡኖች ነን ይላሉ፣ ግን ወሳጆች ናቸው። መጣጮች፣ ጨራሾች፣ ነቀዞች ሌሎቹን እንደ ጥንቱ እግዜሩ እንደፈጠራቸው በአማዞንና አውስትራሊያ ጫካ፣ በአፍሪካና በእስያ የሚኖሩትን ሰለጠንን በሚሉት እጅ ከመጥፋት የተረፉትንና አሁንም ሰለጠነ ከሚባለው የዘመናዊ ኢንዱስትሪ ዓለም ሽሚያና ቴክኖሎጂ ርቀው ተፈጥሮ የሰጠቻቸውን እየተቃመሱ በተፈጥሯዊ አኗኗር እግዜራቸውን እያመሰገኑ ተፈጥሮን ሳይበክሉና ሳያጠፉ ተዛዝነውና ተፋቅረው በጋብቻ በባህልና በአምልኮ ተጣምረው ከእንስሳቱም ከአራዊቱም ጋር በሰላም የሚኖሩትን ሊቀ ሊቃውንቱ ጎሬላ ያልሰለጠኑ ሕዝቦች ናቸው ብሎ አይላቸው። ሊቨርስ ነው የሚላቸው። የዛሬ ዐሥራ ምናምን ሺህ ዓመት የተጀመረውን መጨረሻውም ራስን በማጥፋት የሚጠናቀቀውን በቁስ ላይ የተመሰረተ የእድገት ጎዳና አንከተልም ያሉት ቴክኖሎጂያችሁ በአፍንጫችን ይውጣ ብለው አሁንም ድረስ በበሬ የሚያርሱት መደባቸውን እበት ለቅልቀው የሚተኙትን ከባህር የምትበቃቸውን አሳ አጥምደው ጎመን ቀንጥሰው የጥጥ ሸማ ለብሶ የሚያጥሩትን ዛሬም በክፉ መንፈስና በኃጢአት ቅጣት የሚያምኑትን እግዜሩን ፈርተው ሌላውን ሳያጠፉ ተዛዝነው ያለን ኩሬል ያለ ጨረር፣ ያለ ኬሚካል፣ ያለ ሴንቴቲክ፣ ያለ ማንኮራኩር ከብቶቻቸውን እያገዱ ተመስገን ብሎ የሚያድሩትን ሌሎቹ አልሰለጠኑም ኋላ ቀርቷል የሚሏቸውን የዳንኤል ኩን ሊቀሊቃውን ዝንጀሮ ግን የሚጠራቸው የተዉት ሊቨርስ ዓለምን የናቁት ያለን ይበቃናል የሌላ አንፈልግም ያሉ እያለ ነው። ቅጠል በጥሰው ጥሬ ቆርጥመው ቀድሰው ዘምረው በዓላቸውን ሰብሰብ ብለው አክብረው ተመስገን ብለው ፈንዲሻ ረጭተው ሳር ጎዝጉዘው ያለቻቸውን ተብቃቅተው የሚመላለሱ የቁስጠኔ ናላቸውን ያላዞረው የማርስንና የሜርኩሪን ማዕድን ለማውጣት ቅንጣት ፍላጎት የሌላቸው ብፁዓን የቴክኖሎጂ መንገድ የተዉ የናቁ እነዚህ ያልሰለጠኑ አይደሉም፣ ያወቁ የነቁ እንጂ ከዳይኖሰርስ ጥፋት የተማሩ አባቶቻቸውና እናቶቻቸው የተውላቸውን ጥበብ የወረሱ ብልሆች እና ሰንባቾች ናቸው ይላቸዋል። እነዚህን የኢንዱስትሪን የስልጣኔ ዳና ተይዎች እኛ የእነሱን አርአያዎች መከተል አለብን ብሎ ይመክራል። ከገባንበት የጥፋትና የመጠፋፋት የቁልቁለት በረራችን የሚያድነን ብቸኛው መንገድ ይኸው ከተፈጥሯችን፣ ከራሳችን፣ ከእግዜራችንም ጋር መታረቅ ነው የሚለው ከብዙ በጥቂቱ ማን ነው ያልሰለጠንም ያለኝ? እሱ ራሱ ማን ነው? ሰው ከመሆን በቀር መሰልጠን ምንድን ነው? የምወዳት ግጥም ናት። ደራሲያችንን አመስግኜ አበቃው።